ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረዛዎቻችን እንግዲህ ጀምረዋል። በቀጥታ ወደ ጥንክራችን እናምራለን። በዚህ በምስራቅ አርሲ ላይ የተፈጸመ ያለው ግፍና መከራ ስደት፣ ሰቆቃውን ያለ አባራ የክርስቲያኖችን ሞት፣ በክርስቲያኖች ላይ ደረስ ያለውን ጉዳት በክርስቲያኖች ላይ የደረሰ ያለውን ስቃይ የተመለከቱ መረጃዎችን ነው ዛሬ በዋነኝነት ለእናንተ ለማምጣት የወደድኩት። ስለዚህ የመረጃ ጉልበት እንዲኖረው እንሻለን። በደንብ አድርጋችሁ ላይክ በማድረግ በደንብ አድርጋችሁ ሼር በማድረግ ትብብራችሁንና አጋርነታችሁን በማሳየት ከጎናችን ቆሙ። ላይክና ሼር የማይደርግ ኦርቶዶክሳዊ በእውነት ባይኖር መልካም ነው። ከሀገር አልፎ ዓለም አቀፋዊ ጉዳይ ሆኗል። በኦርቶዶክሳውያን ላይ የደረሰ ያለው መከራ አርሲ ለዚህ ማሳያ ናት። ከ2014 ጀምሮ ዛሬም ድረስ ያላባራ ሞት አርሲ እያስተናገደች ትገኛለች። 2015 ጭራሽ ታቦት እንኳን ከመንበሩ ወጥቶ እስኪሰድር የደረሰበት ጊዜ የነበረበት ጥምቀትን ለማክበር ወደ ጥምቀተ ባህር ሄዱ ኦርቶዶክሳውያን ሞታቸውን ተበዛው፣ በሄዱበት ሀገር፣ በሄዱበት ቦታ፣ በሄዱበት መጠመቂያ ስፍራ ሞታቸውን የሰሙበት የሞት ዜናን ያደመጡበት ጊዜ እንደነበር እናስታውሳለን። ካህን ከነ ቤተሰቡ መኪና ሙሉ የተሳፈሩ ኦርቶዶክስያን ሲታገቱ ሲገደሉ እንደነበር እናውቃለን። ከነበሩበት ቄ ከነበሩበት አካባቢ በብዙ መከራ ከነሱ ደርሶ በተለይ እቁ ብዱን የሚባሉ ማይሄ ሰብአዊነት ላይ ትኩረት ያደረጉ ማኅበረሰባዊነት ላይ ያሉ ነገሮችን በሙሉ እንዳፈናቀሏቸውም ጭምር እናውቃለን። ያ ሳያበራ ተከታታይ ዓመታት በዚህ ሁሉ ውጣ ውረድ ውስጥ ክርስቲያኖች ክርስትናቸውን ለማስቀጠል ሕይወትን ለመክፋት ወደዚያ ቢያመሩም ግን ደግሞ አሁንም የቅዱስ ሲኖዶስ ምልአተ ጉባኤ ተጠናቆ ሊቃነ ጳጳሳት ወደ የአህጉረ ስብከታቸው ሄደው ሳይጨርሱ ይኸው 25 አሁን ደግሞ 9 አስር እያለ ክርስቲያኖች በአርሲ የተጨፈጨፉ ይገኛሉ። የአገረ ስብከቱ ሊቀ ጳጳስ አቡነ ያሬድ ናቸው። ዝምታቸው ምን እንደሆነ አይገባኝም። ሲኖዶሱም ዝም ብሏል። ቤተ ክህነቱ አጠቃላይ ረስቷቸዋል ብንል ማጋነን አይሆንም። መግለጫ ያወጣል፣ ቁንጽል መግለጫ ነው፣ እዚህ ግባ የማይባል መግለጫ፣ ሞታቸውን የማይታደግ መግለጫ። አሁን ጉዳዩ ከሀገር አልፎ ዓለም አቀፋዊ የሆነ ነው። በዓለም በእንግሊዝኛ በተለያዩ ቋንቋዎች የአርሲ ሞቲብቃ ክርስትና ስደት የመጣብን ያለው መከራ ይቁም የሚሉ ድምፀቶች ተበራክተዋል። እስኪ እሱን ድምፆች ላሰማችሁና እመለሳለሁ። Systematic and coordinated attacks have targeted Orthodox Christians.

እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዝኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል፣ በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተ ላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር በፌስቡክ በኢንስታግራም በቲክቶክ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን።

እነዚህ ሁሉ ድምጸቶች ዓለም ይወቅልን፣ ዓለም አቀፋዊ ማህበረሰብ ይረዳልን፣ ክርስትና ስደት ላይ ነው፣ ኦርቶዶክስ በኢትዮጵያ ሞት የቀመሰች ትገኛለች የሚሉ ተደጋጋሚ ድምጸቶች ናቸው። ማህበራዊ ሚዲያ ደግሞ እንደምናቀው ከ24 እስከ 27 ቢያንስ በሚዲያ ድምፅ እናሰማ በሚል በዚህ ጉዳይ ብቻ እንነጋገር የሚል መልእክታቸውን ሲያሰሙ ነበረ። እስኪ ከዚህ ጋር የተገናኘውን የተለያዩ የቪዲዮ መረጃ ማስረጃዎችን እንደሚከተለው ላስደምጣችሁ። ሁላችሁም ላይክ እያደረጋችሁ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ጻፉ። ሞት ይብቃህ መታገት፣ መገደል፣ መሰደድ፣ መከራ መቀበል ይብቃ። ይች ሀገራችን ኢትዮጵያ ናት፣ ደም ያላየች ሰማዕትነትን ያላስተናገረች ሀገር ሆና ግን፣ አሁን በተገላቢጦሹ ኦርቶዶክሳዊነት የሚሰደድባት ሀገር እየሆነች ነው። ይህ ሁሉ ነገር ይብቃ፣ ይቁም የሚል መልእክቶቻችሁን አዳርሱ። ቪዲዮ እንከታተል። ያው ጉዳዩ ቀላል አይደለም ሲባል በተግባር እያየ ነው ይመስለኛል። አንድ አሁን እንኳን ከመሸ ፀጌ የለቀቀውን እንትን እያየው ነበረ። የዛሬ ዝምታ ለነገ ብዙ ሞቶች መንገድ ጠራጊ ሊሆን ይችላል። የዛሬ ሞት ወይም የዛሬ ግድያዎች የትላንትና ዝምታ ውጤት ናቸው ብዬ አስባለሁ እና የዛሬ ዝምታ ለነገ ብዙ ሞቶች መንገድ ሊሆን ስለሚችል ዛሬ የምናደርገው መሰባሰብ፣ ዛሬ የምናደርገው ተቃውሞ ምናልባት የነገን ሞት ያስቀርልናል ከሚል ተስፋ ነው እና በዚህ ተስፋ ላይ መተባበር አለብን። አንድ ሆነን መቆም አለብን። ጥያቄ ነው ነገር ማድረግ የምንችለው ነገሩን ይሄ መነጋገሪያ ማድረግ ነው። ማለት ኢሹ እንዲሆን ማድረግ ነው። በቃ ሰው ሁሉ ትኩረቱን እዚህ ላይ እንዲያደርግ ማድረግ ነው። አንድ ነገር ብቻ አለበልና ጨርሳለኝ። ቅድም ወንዲም አንስቶታል። ምርጫ ተደርጎ እርስ በርስ ተሸሹሞ የመጡ ጊዜ ቲክቶክ ላይ አስታውሳለው። እዚህኛው ቤተክርስቲያን ነው፣ እዚህኛው ቤተክርስቲያን ሰው አንሷል እየተባለ ወጣቱ ሲተም ማለት ነው። ይሄን ለማድረግ ዝግጁ የሆነ ህዝብ አለ ማለት ነው። ቆሞ ለእምነቱ እሞት አለው የሚል ህዝብ አለ ማለት ነው። በሌላ አንጻር ደግሞ ስናየው ምንድን ነው የኛ ውጤት ነው ማለት የኛ ግፍ ነው የሚል እና በሞታችን ላይ የሚሳለቅም ስብስብ አለ ማለት ነው። ስለዚህ ነገሩ እንደቀላል ልናየው አንችልም። በደንብ የተጠናበት በደንብ የታሰበበት ነገር እንደሆነ ይሰማኛል። ምክንያቱም ነገሮች ይናበባሉ። አንዳንድ ጊዜ ያመልጣ አይደለ ያመልጣቸዋል ብዙ ሰዎች እና በእንደዚህ አይነት ክፉ ቀናት ያሰቡትን ነገሮች ከጀርባ ያደረጉትን ነገሮች ወጥተው ያወሩታል። እና እሱን ነገር እያየን ነው ብዬ አስባለሁ። ቀጥሎ መደረግ የነበረበት እኛ አቅም አለን አባ ቅድም እንዳሉት እኛ አቅም አለን። ይሄኮ ትንሽ ነገር ነው፣ በእውነት ትንሽ ነገር ነው። አቅማችንን አስታውሶ ልጆቻችንን ልጆቻችን ይኸው እረኛው ስምንት ዓመት ሙሉ ቀጥ ብሎ መፍትሄ አልሰጥ ብሎናል። አቃቤ ሕጉ እኛ ስንገደል የሚከሰው ሰው የለም፣ ፖሊስ የሚይዘው ሰው የለም፣ መከላከያ አይላክም ስለኛ ደም። ስለዚህ ራስህን የምታድንበትን ሃይማኖትህን ቀኖናህን የአባቶች የሰማይታትን መንገድ የቀደሙ። እንግዲህ ጣሊያን ነጭ ስለሆነ ብቻ ነው እንዴ? የወጋ ነው ታቦት ይዘን የወጋ ነው። ይሄ እኮ ጥቁር ጣሊያን ነው አይደለም እንዴ? ስለዚህ በባህላችን መሰረት የመጣብንን ወራሪ ለመከላከል ተመካከሩ። ትንሽ ሊበዛባቸው ይችላል፣ እንዲህ ማለት ግን ራስን ለመከላከል ተመካከር፣ ከሌላውም እምነትና ባህል ጋራም ተግባባ አካባቢ ያለውን አጥፊ ለይተህ መረጃ አምጣልኝ ማለት ነበረባቸው። አሁን እኮ የምስራቅ አርሲ ሀገረ ስብከት እንደነገረን ይላል እንጂ ስትራክቸሩ መረጃ ሰብስቦ የራሱ አድርጎ አይደለም ሪፖርት እያደረገ ያለው እና ይህ መንግስት የማይጠብቀን ከሆነ መንግስታችን አደለም አጥፊያችን ነው ወደሚል ወስዶ ሰው እንዲዘጋጅ ማድረግ ነው። እኔ ከአባቶች የሚጠብቅ እረኝነት ይሄ ነው የሚመስለኝ። እነዚህን የኔ ልጆች የኔ ልጆች ናቸው ባለማህተቦች ናቸው። ከአራቱ ህፃናት አንዷ ብቻ እቺ ቀሚስ የለበሰችው አሁን በአይነማርያም ሆስፒታል የምትገኘው ነች። ሶስቱ ሕፃናት በአሰቃቂው ግድያ ህይወታቸው ያለፈ በጣም የሚገርማችሁ ከሁለት ዓመት በታች የምትሆን እንደው በግምት ነው ሁለት ዓመት ተብሎ የመጣው እሱ ከዛ በታች የምትሆን ህፃን ልጅ እንደዛው በዚህ ነገር ሰለባ ሆናለች። እነዚህን ህፃናት ያየ አእምሮ፣ እንዴት አድርጎ ነው ጨክኖ እንደው ሁሉ ነገር ሜዳ ገደሉ በሙሉ እንደው ቀጥ ያለ ነገር መስሎ የሚታይ የነዚህ ህፃናት ደም እኮ በብዙ ያስጫዋል። እነዚህ ህፃናት በሰውነታቸው ላይ ጥይት ብቻ አይደለም ድንጋይም ተጨምሮበት በድንጋይም ተጨፍጭፈው፣ በሰይፍም ተመትረው የሞተ አስክሬናቸው እንኳ በሰይፍ ከመተልተልና ከመዘልዘል አልተረፈም። እነዚህ የኔ ልጆች፣ እነዚህ የእናንተ ልጆች። ይሄ ነገር ዝም አያስብል፣ አያስቆምም፣ አያስቀምጥም። እምን ማድረግ ያለብን ነገር በእጃችን ነው። ዓለም አቀፍ ተቋማትን ከሚዲያ ተቋማት ጀምረን በደንብ አድርገን መወትወትና ማንኳኳት፣ እዚህ ጋር እነ ደይለን ተቀምጠውልናል። እነ አሮን አሁን በቅርብ የሰሩት ቪዲዮ አለ ነው ቪዲዮ አለ እየገባን ጥልቅልቅ እናድርገው፣ ድምፃችን እንዲሰማ ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያንስ የሚለው በደንብ መደመጥመጥ ትቻላለበት ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢትዮጵያ በደንብ መጻፍ መቻል አለበት። ይህንን ነገር ስንጽፍ ደግሞ ሌሎቻችን እየገባን እርስ በርሳችን ላይክ እንደራረግ። የትናንትናውን ስፍ ብሎ የደይለን ይታይ ነበር። ስለዚህ አንዘላለል። እርስ በርስ ላይክ ማድረጋችን ኮሜንታችን ቫይራል፣ እንዲሁም ፊት ለፊት እንዲታይ እንዲቀመጥ ያደርገዋል። ኢምቦክሱንም አትርሱት ይደረግ። ስለዚህ በደንብ በደንብ መስራት አለብን። ይህ ሰሞን በትክክል ለውጥ የምናመጣበት ምናልባት በሳምንቱ መጨረሻ ደግሞ በአሜሪካና ካናዳ ይህንን ድምፃችን በተጨማሪነት በእግር ተጉዘን እነሱ መስሪያ ቤቶቻቸው ደጅ ላይ ቆመን ድምፃችንን ለመላው ዓለም የምናሰማበት ሁኔታ ይኖራል። ስለዚህ ያ እንዲሆን በየሁኔታዎች ካናዳ የምትገኙ ከኔ ጋር፣ አሜሪካ የምትገኙ ከምህር ዛማኑና ከዲያቆን ፋሲካው ጋር በመገናኘት ይህን ድምፃችንን እናሰማለን። ሌላው የተከበራችሁ በተለይ አገር ውስጥ የምትኖሩ ኦርቶዶክሳን እህት ወንድሞቻችን እንታሰራለን እንዲንላለን እንዲደርስብናል ብላችሁ የምትሉ ቢያንስ ጨርፋችሁ ቢያንስ ሰስታችሁ ፍትህ በሉ። ሰው ሲሞት አትግደሉ ማለቱ አያሳስረው፣ በታሪክ አያሳስረው። ኢትዮጵያ ውስጥ ስንል የኖር ነው። ስንገደል አትግደሉን ስላልን አይደለም የታሰረ ቢሆን እንትኑ ሲያልፍ በደንብ አብስለን የሰራነው ነው፣ ኦፕሬሽን ነው። ያ ነገር አበሳጭቷቸው ወደ ስንሄድ ነበር። ስለዚህ በዚህ ደረጃ ምንም የሚደርስ ነገር የለም። ቢያንስ ፍትህ ማለት እያሉ ነው። የተለያዩ ወንድሞቻቸው ሆስፒታል ሄደው እኮ እነመምህር ታደሰ ወርቁ እኮ እያጽናኑ እያበረቱ ሀሳባቸውን እያሰፈሩ ቤተ ክህነቱ ቢያንስ ነቅቶ ነገሮችን እንዲናገር አሁንም እየተወጡ ቢያንስ ያለቀ የሚመስለው እድላችን እንኳን እንጠቀምበት፣ ፍትህ እንበል ያለቀ ነው ያለቀ እንድል እኮ ነው። ግን በእሉ እናንተ በጠቅላይ ቤተ ክህነት ላይ የምናደርሰው ጫና በርትቶ ይቀጥል። ምንም ይሁን መንሹ ወጃቸው በቃ የተጨበጠ ናቸው አባቶች፣ መሪነቱ በእነሱ እጅ ነው ያለ። ስለዚህ አሁንም ይህንን ኃላፊነታቸው እንዲጠቀሙ መወትወት ያስፈልጋል። በቃ እኔ በጣም ነው ማዝ ነው ማለት ለነዚህ አርሲ ኦርቶዶክሳውያን ወገኖቻችን እንዴት ቪዲዮ እንሰስታለን። ቪዲዮ እኮ ዛሬ ቤተክርስቲያናችን ፈቅዳ እንደው እግዚአብሔር አምላክ መልካም ፈቃድ ሆኖ ለቤተክርስቲያን ጥቀሙ ብሎ የተቀመጥንበት ቦታ ስቶሪ ላይ ፍትህ ለአርሲ ኦርቶዶክሳውያን ብለህ ጽፈት ድምፆኛለሁ ብለህ መፎገራችን እድልህን እድላችንን እድሌን በደንብ መጠቀም መቻል ይጠበቅብን። ስለዚህ ሁላችንም ይሄንን እናድርግ። አሮን ጋር እየገባን በቅርብ የተለቀቀ ቪዲዮ አለ። እዛ ስር ኮሜንቱን በሙሉ እንቆጣጠረው እየወጣን እየጻፍን እንመለስ። ከአንድ ሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ለሚኖረው የቲዩተር ዘመቻ ሁላችንም ቲዩተር አካውንት ይኑረን። ልምድ ያላቸው ሰዎችም ጭምር በዚህ ቲዩት በማድረግ ይመጣሉ ብዬ አስባለሁ። ያገዙ ሰዎች አሉ፣ በፌስቡክ በተለይ እነ ማርያማዊት ከዚህ ቀደም ያላቸውን ልምድ በዝርዝር አስቀምጠውልናል። የተለያዩ ተሞክሮችን እዛ ጋር አስፍረዋል። ስለዚህ ሁላችንም ጥርስ ነክሰን እባካችሁ ፕሮፋይል በመቀየር የተጀመረው ነገር በአጠቃላይ መሳለጥ መቻል አለበት፣ መሳለጥ መቻል አለበት። በርትተን እንቀጥል። ይህ ለምን እሺ፣ አባቶችን እንኳን አትፈሩም? ተውን፣ እኛን ታናናሾችን ካህናቱ አልነገሯችሁም? አባቶች አልነገሯችሁም? ለምንድን ነው እሺ ማትሉት? ቆይ ምንድነው፣ ቆይ አላማችሁ ምንድን ነው? ገጽታ ግንባታ ነው ያዛችሁት እንዴ በእግዚአብሔር ዘንድ ብትታወቁ አይሻልም? በሰው ከምትታወቁ ሰው እኮ ነገ ዛሬት፣ እንደው ብፁዕ አቡነ ዲያቆን ፋሲካው እንደሚያውቁት ብፁዕ አቡነ ሽኖዳ ሳልሳዊ ሰይጣን ሊጥል ሲፈልግ አጨብጫቢ በዙሪያ ያበዛልሃል ይላሉ። ሰው ሆኖ የሚያጨበጭብላችሁን ፍለጋ ነው የምትፈልጉት ማለት ነው። ነገ እኮ ዛሬ ያጨበጨቡ ነገ እኮ ሌላ ነገር ይሏቸዋል። ምን አለ በእግዚአብሔር ዘንድ ብትታወቁ ምን አለ መልካም የሆነውን ነገር ብታደርጉ ምን አለ ዛሬ ቤት ባትከፍቱ ኦርቶዶክሳውያን አረ ተው ተው እንለምናችሁ ተው ያሳዝናል በጣም እኔ በጣም ነው በጣም ነው ልብ የሚደማው በዚህ በጣም ነው አሳፈራችሁን በጣም አሳፈራችሁን ዛሬ አትክፈቱ ተብሎ እንዲያው ዲያቆን ፋሲካው ይደክማሉ እነ ቀሲስ ቀለመ ወርቅ ይደክማሉ እነ ዲያቆን ክርስቶፈሮስ ይደክማሉ እናንተ ጭራሽ ያንን ንቃችሁ ዛሬ ከፍታችሁ ህዝቡን ሁሉ ይዛቸዋል። ህዝቡም ደግሞ አይሰማም። ይሄ ነው በቃ። የዲያቆን ፋሲካው እዛ ነው ተሰብስበው ያሉት ያው መጽሐፍ እንደሚለው እንታዬ ከነሱ ጋር ካለው አስር ሺህ ህዝብ ከዚህ ያለ ነው ሶስት መቶ ዘንድ ሶስት መቶ ሰዎች እግዚአብሔር ከኛ ጋር ስላለ እንበልጣለን። ቢኖርም የማይጠቅም ነው እውነት ለማውራት። ስለዚህ አሁን ወደ ስራ እናተኩር በቃ አጀንዳ አንቀይርም። ቀጥታውን ወደ ስራ መምህር ክሪስቶፈሮስ የተወዳቸው የሰዎቻችን በድጋሚ ፍትህ ለአርሲ ኦርቶዶክሳውያን ያላችሁላችሁም ጻፉ፣ ሁላችሁም ላይክሼር በማድረግ ጀምሩልኝ። እንግዲህ መከራ ሞቶ እየቀጠለ ነው። ዛሬም ሰማዕትነቱ አላባራም። በርካታ ኦርቶዶክሳውያን ሰማዕትነትን መቀበላቸውን ቀጥለዋል። ይህ ሁሉ መከራ ሞት በእኛ ላይ መጣ ያለው ኦርቶዶክስ በመሆናችን ነው። ያማል። እውነት ለመናገር አንድም እውነተኛ መሆናችንን ስለምታረጋግጡልንም ጭምር እናመሰግናለን። ግን ደግሞ ስንሞት ቁጥራችን ይቀንሳልና ድምፅ መሆን ይጠበቅብናል። መምህራን፣ ሊቃውንት፣ አባቶቻችን፣ ኦርቶዶክሳውያን በማህበራዊ ሚዲያ መናቃቸውም ጭምር ስለ አርሲ ሞት፣ ስለ ክርስትና ስደት፣ ስለሚመጣብን መከራ ምን አሉ? ከ160 ዘመን በላይ በዘመነ ሰማዕታት ባህላውያን ነገስታት ጊዜ ሰማዕትነትን ተቀብለው ክርስትናን ያስፋፉ ብዙ ቅዱሳን ነበሩ። በምስራቅ አርሲም ያ ታሪክ እንደቀጠለ ነው። ክርስትና እንዲቀጥል 23200 ከዛ በላይ ሰማዕትነትን የሚቀበሉ በአርሲ የሚገኙ ኦርቶዶክሳውያን ቁጥራቸው በርከት ብሏል። ስለ እነዚህ ኦርቶዶክሳውያን ድምፃችን ልናሰማ ዛሬ የሚገባል። መምህራን ምን አሉ? እኔ ቪዲዮን አስደምጣችኋለሁ ሼር በማድረግ ተከታተሉ። ወንጌል የሚሰበከው ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተ ክርስቲያን አገልግሎቶች የሚከናወኑት ምዕመን ሲኖር ነው። ምዕመን በሌለበት የትኛውም የቤተ ክርስቲያን መንፈሳዊ አገልግሎት ሊከናወን አይችልም። ምክንያቱም እያንዳንዱ የሚሰጠው አገልግሎት ሰውን ለማዳን ስለሆነ ቤተ ክርስቲያን ብለን ስንናገር፣ ስለ ቤተ ክርስቲያንም ስናስተምር ቤተ ክርስቲያን በትርጓሜ ከምትነገርባቸው መካከል አንዱ የምእመናን ህብረት፣ የምእመናን አንድነት ነው። በዚህ ሰዓት ላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከገጠማ ትልቁ ፈተና አንዱ ምእመናኖቿን በተለያዩ አጋጣሚዎች ማጣት ነው። አንዳንዶቹን በማታለል፣ አንዳንዶቹን ደግሞ ጥቅማ ጥቅሞችን በመስጠት፣ ሌላውን እንቢ ያለውን በማስፈራራትና በመግደልም ጭምር ቤተ ክርስቲያኒቷን የሚያዳክሙ ሰዎች አሉ። ይቺ ቤተክርስቲያን ጥንታዊት፣ ይቺ ቤተክርስቲያን ለሀገርም ለህዝብም ዋጋ የከፈለች ባለውለታ ናት። ለዚች ቤተክርስቲያን የምንከፍለው ዋጋ ለዚች ቤተክርስቲያን የምንሰጠው አገልግሎት ለእኛ ለክርስቲያኖች ሰማዕትነት ቢሆንም እንኳን ለሚቀጥለው ትውልድ አገልግሎቱን ማስቀጠል የሚቻለው ግን ሰዎች በህይወት ሲኖሩ ነው። ልጆች የወላጆቻቸውን ሃይማኖት የሚያስቀጥሉት ወላጆች በህይወት ኖረው ልጆቻቸውን ሲያስተምሩ ነው። ወላጆች የሌላቸው ልጆች ሃይማኖታቸውን ሊረከቡ አይችሉም። ስለዚህ ምስራቅ አርሲ ያገረ ስብከት እየተከናወነ ያለው በምዕመናን ላይ እየደረሰ ያለውን ጭፍጨፋ ሁላችንም ልንቃወም ይገባል። ምክንያቱም እዚያ ያሉ ክርስቲያኖች ከኛ ጋር አንድ ክርስቲያኖች ናቸው። ቤተ ክርስቲያን አንዲት ናት። በገጠርም በከተማም በወርቅም በጭቃም በየትኛው መንገድ ብትሰራ የቤተ ክርስቲያን ክብርና ልዕልና አንድ ነው። ስለዚህ ሁላችንም በጋራ ሆነን ይቺ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ያለ ጥፋቷ ያለ በደሏ የሚደርስባትን መከራና ስቃይ ልንቃወምና ሁላችንም ድምፃችንን ልናሰማ ይገባል። ምክንያቱም በቤተ ክርስቲያን ላይ የሚደርስ መከራ በቤተ ክርስቲያን ላይ የሚደርስ ፈተና ዛሬ በገጠሪቱ አካባቢ ቢደርስም ነግተ ነጎዳ ግን በእኛ ላይ የሚደርስ ስለሆነ ነግለኔ ብለን ሁላችንም በዚህ ሰዓት ላይ በክርስቲያን ወንድሞቻችን ላይ የደረሰውን መከራና ስቃይ አሰምተን ልንናገር ይገባል። ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን ቅድስት ናት። ቤተ ክርስቲያን ሐዋርያዊት ናት። ቤተ ክርስቲያን በሁሉ ያለችና ሁሉን አክብራ ወዳ የምትኖር ቤት ናት። ቤተ ክርስቲያን ብዙ ልጆቿን አልታለች። አሁንም እያጣች ነው። አልቆመም፣ አልተቋረጠም፣ ተጠናክሮ ቀጥሏል። ሚከለክላቸው የለም። የሚያቃጥሉትን ያቃጥላል፣ የሚያርዱትን ያርዳል፣ የሚገድሉትን ይገላል፣ የሚወርሱትን ይወርሳሉ። አዎ በቤተ ክርስቲያኒቱ ይዞታ ላይ ቤተ ክርስቲያኒቱን መልሰው ይሰድቧታል እንደፈለጋቸው ይናገራሉ። ማንም የሚናገራቸው የለም። የቤተ ክርስቲያኒቱን አስተምሮ እያነሱ በአደባባይ ይቃወማሉ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። ቼ ድርሻችንን እንወጣ። አሁን በዚህ ዘመን ቤተ ክርስቲያን ደርሰን ምንመለስበት ብቻ ዘመን አይደለም። ተሰብስበን ረጃጅም ጣፍ አንድደን ምንመለስበት ዘመን አይደለም። የራሳችንን የቤት ሥራ እንሥራ። ማድረግ የሚገባንን ነገር እናድርግ። የድርሻችንን እንወጣ። አይዟችሁ፣ ተስፋ እንዳትሆኑት፣ ባካችሁ እችን ቤተ ክርስቲያን ወስደን የሆነ ነገር ውስጥ አንወሽቃል። የሆነ ብሔር ውስጥ የሆነ ጎጡ ውስጥ አንወሽቃል። የማንም አይደለችም እቺ ቤተ ክርስቲያን። አንዳንዶች ባለማወቅ አንዳንዶች የአዋቂ አጥፊ ሆነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የዚህ ዘር፣ የዚህ ጎሳ፣ የዚህ ብሔር ናት እያሉ የሚናገሩ ሰዎች አሉ። ቤተክርስቲያን የማንም ዘር የማንም ብሔር የላትም የማንኛውም ጎጥ አደለችም። ዓለም አቀፋዊት ቤተክርስቲያን ናት። ሐዋርያዊት ቤተክርስቲያን ናት። ሉዓላዊት ቤተክርስቲያን ናት። አንዲት ቤተክርስቲያን ናት። ቅድስት ቤተክርስቲያን ናት። የሆነ ነገሩ ውስጥ አቶች በዚህ ትርክ እኮ ነው ቤተ ክርስቲያኒቱ ዋጋ እየከፈለች ያለችው፣ መከራን እንያየች ያለችው ነው። ይሄ ነው መጥራት ያለበት። መቼ ነው የሚበቃው? መቼ ነው የሚቆመው? የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን መቆማችሁን እንዳይዘ